ኔ ከመጣ ወዲህ እንኳን የማውቀው አራት የኢትዮጵያውያን አስክሬን ተሸኝቷል። ታዋቂው ዘማሪ መስፍን ጉቱ በንባ ያጋራው አስደንጋጭ የኢትዮጵያውያን ሞት ይህንን ጉዳይ በዝርዝር እንመለከታለን። በፋኖ በኦነግ ሸኔ በህወሓትና ኤርትራ ከፍተኛ አመራሮች የተደረገ ድብቅ ስብሰባ፣ ከስብሰባ የተሰማው ሚስጥራዊ መረጃ ምንድነው? ከፍተኛ አመራሮቹ ለምን በድብቅ መከሩ? ማንስ አጋለጣቸው? የሚለውን በዝርዝር እንመለከታለን። ለአርሲ የሚያነቡ የዓለም አቀፍ አይኖች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 ወደ አስቀደምንላችሁ ጉዳያችን ስናመራ የክብር ዶክትሬት የተሰጣቸውን ግለሰቦች በመጠሪያነት መጠቀም እንደማይችሉ ተገለጸም። የአስራ ሁለተኛ ክፍል ፈተና የማለፊያ ውጤት የሚያስመዘግቡ ተማሪዎች ቁጥር ዝቅተኛ የመሆኑ ምክንያት በጥናት ሊታይ እንደሚገባ ተጠቁሟል። የክብር ዶክትሬት የተሰጣቸው ግለሰቦች በመጠሪያነት መጠቀም የማይችሉ መሆኑን የትምህርት ሚኒስተር ፕሮፌሰር ብርሃኑ ነጋ ገለጹ። ሚኒስተሩ ይህን የገለጹት የሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የትምህርት ዘርፉን የአንደኛ ሩብ ዓመት ስራ አፈጻጸም በትላንትናው ዕለት በገመገመበትም ወቅት ነው። በዚህ ወቅትም በከፍተኛ ትምህርት ተቋማት የክብር ዶክትሬት አሰጣጥን በተመለከተ ችግር የነበረበት መሆኑን ያስታወሱት ሚኒስተሩ ወጥ አሰራር መከተል በማስፈለጉ የክብር ዶክትሬት አሰጣጥን ሀገራዊ መመሪያ ተዘጋጅቶ ለትግበራ ዝግጁ መደረጉንም ገልጸዋል። ሁሉም የከፍተኛ ትምህርት ተቋማት በመመሪያው መሰረት ተፈጻሚ ማድረግ ያለበት መሆኑንም ጠቅሰው የክብር ዶክትሬት ማድረግ የሚያገኙ ሰዎችም ዶክተር ወይም የክብር ዶክተር በሚል መጠሪያነት መጠቀም እንደማይ ችሉም አሳስበዋል። ሚኒስተሩ በሙያው የተለየ ስራ ያበረከተ ኢትዮጵያዊም ሆነ ሌላ ዜጋ በመመሪያው የተዘረዘረውን መስፈርት የሚያሟላ ከሆነ የክብር ዶክትሬት ማዕረግ ማግኘት እንደሚችል ገልጸው ሆኖም ግን የተሰጠውን የክብር ዶክትሬት ለመጠሪያነት መጠቀም እንደማይችልም አመላክተዋል። በተጨማሪም የከፍተኛ ትምህርት ተቋማት የክብር ዶክትሬት ማዕረግ ለመስጠት ሀገራዊና ዓለም አቀፍ መስፈርቶችን ማሟላት እንዳለባቸው መግለጻቸውን ከሚኒስተሩ የተገኘው መረጃም ያመላክታል። በተጨማሪም የ12ተኛ ክፍል ፈተና የማለፊያ ውጤት የሚያስመዘግቡ ተማሪዎች ቁጥር ዝቅተኛ የመሆኑ ምክንያት በጥናት ሊታይ እንደሚገባም ተጠቅሞ በዚህ ጉዳይ ላይም ሰፊ ማብራሪያም ተሰጥቷል። ወደ ቀጣይ ጉዳያችን ስናምራ እኔ ከመጣ ወዲህ እንኳን የማውቀው የአራት የኢትዮጵያውያንን አስክሬን ሸኝተናል ሲሉ ዘማሪ መስፍን ጉቶ ተናገሩ። በደቡብ አፍሪካ ደርባን ከተማ ሁለት ኢትዮጵያውያን ማንነታቸው ባልታወቁ ታጣቂዎች መገደላቸውን ገልጿል። በደቡብ አፍሪካ ውስጥ ከዚህ ቀደም ማንነታቸው ባልታወቁ ታጣቂዎች በኢትዮጵያውያን ላይ ግድያ መፈጸማቸው በስፋት መዘገቡ የሚታወስ ሲሆን አሁንም ይህ ድርጊት መቀጠሉን ከስፍራ የደረሰን መረጃ አመላክታል። በትላንትና ሁለትም መላኩና አክሊሉ የተባሉ ሁለት ኢትዮጵያውያን ወጣቶች በደርባን ከተማ ባልታወቁ ታጣቂዎችም ተገድለዋል። የእነዚህ ወጣቶች የአስክሬን ሽኝት በደርባን ዌስት ስትሪት ቤተ ክርስቲያን ተከናውነዋል። ይህ በእንዲህ እንዳለም ከሁለት ቀናት በፊት ደግሞ በጆሃንስበርግ ነዋሪ የነበረው ሚካኤል አበበ ከስራ ወደ ቤቱ በሚመለስበት ወቅትም በበርካታ ጥይት ተደብድቦም ተገድለዋል። የሶስት ልጆች አባት የሆነው ሚካኤል አስክሬን ሽኝትም በትላንትና ሁለት በጆሃንስበርግ ኬብሮን ቤተ ክርስቲያንም ተከናውኗል። በትላንትናው የአስክሬን ሽኝት ፕሮግራም ላይ ከተገኙት መካከል ታዋቂው ዘማሪ መስፍን ጉቱ የሚገኝበት ሲሆን በወቅቱ ሲና ቢናገርም እኔ ጆሃንስበርግ ከተማ ከመጣው አንድ ወር ከሁለት ሳምንት ሆኖኛል። የነገር ለእኔ እንግዳ ሆኖ እንደሆነ ባላውቅም የተለመደ ሆኖብኛል። እኔ ከመጣ ወዲህ እንኳን የማውቀው የአራት ኢትዮጵያውያን አስክሬን ሸኝተናል። እግዚአብሔር በቃ ሊለን ይገባልን? ብሏል። ጨምሮም ይህ እንዴት ሊሆን ይችላል? በቃ ብለን አሁኑኑ መጸለይ ይገባናል። እጆቻችንን አንስተን እግዚአብሔር እንዲምረን እንጸልይ በማለትም ተናግረዋል። ወደ ቀጣይ ጉዳያችን ስናመራ የፋኖ ኦነግ ሸኔ ህወሓትና ኤርትራ ከፍተኛ አመራሮች በሱዳን ተገናኝተው መምከራቸው ተሰምቷል። ዘ ኢኮኖሚስት ምንጮቹን ዋቢ በማድረግ ባወጣው ዘገባ እነዚህ ኃይሎች የጋራ ወታደራዊ እቅድ ለመንደፍ መገናኘታቸውን ዘግቧል። የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ከትላንትና በስቲያ ሻቢያ ለውስጥ ኃይሎች ጥይት እያቀበለ ነው ሲሉ መክሰሳቸው ይታወሳል። ይህ የዘ ኢኮኖሚስት ዘገባ ሻቢያ በኢትዮጵያ የውስጥ ጉዳይ ተሳታፊ መሆኗን የሚያሳይ ነውም ተብሏል። የአሜሪካ መንግስት በነደበ ጽዮን ህወሓት አመራርና ከነሱ ጋር ተሰልፈው ጊዜ አስተዳደሩ ላይ መፈንቅለ መንግስት እየፈጸሙ ያሉ የታጣቂዎች አመራር ላይ ማዕቀብ ለመጣል ከጫፍ መድረሱን ዘ ኢኮኖሚስትም ዘግቧል። ከዚህ በተጨማሪም ከኤርትራ ጋር በመሰለፍ ቀጠናውን ለማተራመስ ከስምምነት መድረሳቸውን ጭምርም ከበቂ በላይ ማስረጃ እንዳላቸውም አውስቷል። ወደ ቀጣይ ጉዳያችን ስናመራ የዓለም አብያተ ክርስቲያናት ምክር ቤት ጠቅላይ ጻፊ ቄስ ፕሮፌሰር ጄሪ ፔሌ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በላኩት ደብዳቤ በኦሮሚያ ክልል አርሲዞን በተፈጸመው ጥቃት ሕይወታቸውን ባጡ ሰዎች የተሰማቸውን ጥልቅ ሀዘን ገልጸዋል። በሰዎች ላይ በዘፈቀድ የሚፈጸም ግድያ ያልተረጋጋ የሰላም ሁኔታን ያመላክታል ያሉት ጠቅላይ ጸሐፊው አክለውም በአስቸኳይ እርቅ መፈጸምና ለሁሉም የህብረተሰብ ክፍሎች ሰብዊ ጥበቃ ማድረግ ያስፈልጋልም ብለዋል። ቄሱ የአብያተ ክርስቲያናት ምክር ቤት መሰል የአመፅ ድርጊቶችን ያወግዛል ያሉ ሲሆን ምክር ቤቱ ለፍትህ፣ ለሰላምና ለማህበረሰባዊ እርቅ ለሚደረጉ ጥረቶች የማይናወጥ ድጋፍንም ይገልጻልም ብለዋል። በሁሉም ደረጃ ያሉ መሪዎች የግጭቶችን ስር መንስኤ ለመፍታት በውይይትና ምክክር እንዲያጎለብቱ እንዲሁም የሰውን ህይወትና ክብር ለመጠበቅ የሚያስችል ጥበብና ቁርጠኝነት እንዲኖራቸው እንጸልያለን ሲሉም ገልጸዋል። አያይዘውን ምክር ቤቱ በዚህ አስከፊ ያዘን ወቅት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ከኢትዮጵያ ህዝብ ጋር በማይናወጥ አጋርነትም ይቆማልን ብለዋል። በመጨረሻም በጥቃቱ ህይወታቸውን ላጡ ነብሳቸውን በሰላም እንዲያሳርፍልን እንዲሁም ለተጎዱት ሁሉ መጽናናትና ጥንካሬን ይሰጥልን ዘንድ አምላካችንን በጸሎት እንማጸናለን ሲሉም ገልጸዋል። ወደ ቀጣይ ጉዳያችን ስናመራ የፋኖ ኦነግ ሸኔ ህወሓትና ኤርትራ ከፍተኛ አመራሮች በሱዳን ተገናኝተው መምከራቸው ተሰምቷል። ተገኝቷል። ዘኢኮኖሚስት ምንጮቹን ዋቢ በማድረግ ባወጣው ዘገባ እነዚህ ኃይሎች የጋራ ወታደራዊ እቅድ ለመንደፍ መገናኘታቸውን ዘግቧል። የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ከትላንትና በስቲያ ሻቢያ ለውስጥ ኃይሎች ጥይት እያቀበለ ነው ሲሉ መክሰሳቸው ይታወሳል። ይህ የዘኢኮኖሚስት ዘገባ ሻቢያ በኢትዮጵያ የውስጥ ጉዳይ ተሳታፊ መሆኗን የሚያሳይ ነውም ተብሏል። የአሜሪካ መንግስት በነደበ ጽዮን ህዋት አመራር ና ከእነሱ ጋር ተሰልፈው ጊዜ አስተዳደሩ ላይ መፈንቅለ መንግስት እየፈጸሙ ያሉ የታጣቂዎች አመራር ላይ ማዕቀብ ለመጣል ከጫፍ መድረሱን ዘ ኢኮኖሚስትም ዘግቧል። ከዚህ በተጨማሪም ከኤርትራ ጋር በመሰለፍ ቀጠናውን ለማተራመስ ከስምምነት መድረሳቸውን ጭምርም ከበቂ በላይ ማስረጃ እንዳላቸውም አውስቷል። ወደ ቀጣይ ጉዳያችን ስናመራ የዓለም አብያተ ክርስቲያናት ምክር ቤት ጠቅላይ ጻፊ ቄስ ፕሮፌሰር ጄሪ ፔሌ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በላኩት ደብዳቤ በኦሮሚያ ክልል አርሲ ዞን በተፈጸመው ጥቃት ህይወታቸውን ባጡ ሰዎች የተሰማቸውን ጥልቅ ሐዘን ገልጸዋል። ይህ በሰዎች ላይ በዘፈቀድ የሚፈጸም ግድያ ያልተረጋጋ የሰላም ሁኔታን ያመላክታል ያሉት ጠቅላይ ጻፊው አክለውም በአስቸኳይ እርቅ መፈጸምና ለሁሉም የህብረተሰብ ክፍሎች ሰብአዊ ጥበቃ ማድረግ ያስፈልጋልም ብለዋል። ቄሱ የአብያተ ክርስቲያናት ምክር ቤት መሰል የአመፅ ድርጊቶችን ያወግዛል ያሉ ሲሆን ምክር ቤቱ ለፍትህ፣ ለሰላምና ለማህበረሰባዊ እርቅ ለሚደረጉ ጥረቶች የማይናወጥ ድጋፍንም ይገልጻልም ብለዋል። በሁሉም ደረጃ ያሉ መሪዎች የግጭቶችን ስር መንስኤ ለመፍታት በውይይትና ምክክር እንዲያጎለብቱ እንዲሁም የሰውን ህይወትና ክብር ለመጠበቅ የሚያስችል ጥበብና ቁርጠኝነት እንዲኖራቸው እንጸልያለን ሲሉም ገልጸዋል። አያይዘውን ምክር ቤቱ በዚህ አስከፊ ያዘን ወቅት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ከኢትዮጵያ ሕዝብ ጋር በማይናወጥ አጋርነትም ይቆማልን ብለዋል። በመጨረሻም በጥቃቱ የታቸውን ላጡ ነብሳቸውን በሰላም እንዲያሳርፍልን እንዲሁም ለተጎዱት ሁሉ መጽናናትና ጥንካሬን ይሰጥልን ዘንድ አምላካችንን በጸሎት እንማጸናለን ሲሉም ገልጸዋል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም